ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ በመላው አለማናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከወላችሁ ጋር ይሁን። ይህ የምጽአቱ ድምፅ ነው። እኔ ወንድማቸው አገልጋይ ያሬድ ነኝ። እንደምን ሰነበታችሁ። ዛሬ በጀሜም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የሚተላለፍ ፕሮግራም ነው እ የመጣሁት በእርግጥ ወቅታዊ መረጃ ላይ ያተኮረ ነው የሚሆነው። እንግዲህ ለረጅም ጊዜ በጀሜም ቴሌቪዥን የተላለፉ የነበሩ ፕሮግራሞች መሰረታዊ ትምህርቶች እናንዳንድ ከፕሮግራማችን ተከታታዮች ይቀርቡ የነበሩ ጥያቄዎችን ለማብራራት ሲሞከር ነበረ እንጂ እንደዚህ ወቅታዊ መረጃዎችን በድንቅ ፍጻሜ ቲዩብ ላይ ብቻ ነበረ ስናስተላልፍ እየቆየ ነው ማለት ነው። እንግዲህ ነገር ግን ያው የቴሌቪዥን ተከታታዮቻችንም ቢሆኑ ወይም ብትሆኑ ይሄ ፕሮግራም ይሄ መረጃ ያስፈልጋቸዋል። የነገርናችሁ ትምህርት እውነታነቱ ምን ያህል ነው? መሬት ላይ ምን ያህል ተጨባጭነት አለው? በዓለም ላይ የተካሄደ ያለው ነገር ምንድን ነው? ያው አብዛኛው በገጠሪቱ የአገሪቷ ክፍል ያላችሁ ቅዱሳን ይህን ፕሮግራም ደግሞ እንደምትከታተሉ ስለሚታወቅ በምን ሁኔታ ላይ ነው ዓለም የሚገኘው የሚለው ነገር በቅርበት ለመከታተል ብዙ ዕድል ላይኖር ስለሚችል ወቅታዊ መረጃዎችን ማግኘቱ ጥሩ ይመስለኛል። እንግዲህ በዛሬው መረጃ ላይ በሁለት ነገሮች ላይ አተኩራለሁኝ። የመጀመሪያው ነገር ጋዛውያን በሐማስ ላይ ተነሱ ወይም ደግሞ ሰላማዊ ሰልፍ ወጡ የሚል መረጃ ነው የሚሆነው። ሁለተኛው መረጃ ደግሞ የጎግ ማጎግ ሰልፍ ቀንደኛ ተዋናይ የሆነችው ኢራን የመሬት ውስጥ ለውስጥ የሚሳኤል ከተማ አስጎብኝታለች ማለት ነው። እንግዲህ ዓላማችን ላይ በጣም በከፍተኛ ደረጃ የጦርነት ነጋሪት እየተጎሰመ ነው ያለው። ይልቁንም የአሜሪካው አዲሱ ፕሬዚዳንት ዶናልድ ትራምፕ ሶስተኛው ዓለም ጦርነት አይቀሬ ነው የሚል በጣም ተደጋጋሚ ከምርጫ ቅስቀሳ ጊዜያቸው ጀምሮ አሁን ድረስ በከፍተኛ ደረጃ ሲወተውቱ ነው የቆዩት እና እንግዲህ የጦርነትም እንዳይቀሰቀስ ለማድረግ ወደ መካከለኛው ምስራቅ መጥተው ያለው ነገር ለማረጋጋት እንዲሁም ደግሞ ከኢራን ጋር የሄዱ ያሉበት መንገድ ነበረ። በዋናነት ግን በራሻና በዩክሬን መካከል ያለው ነገር እሱን ለማብረድ ከፍተኛ ጥረት ሲያደርጉ መቆየታቸው ይታወቃል። እንግዲህ እነዚህ እነዚህን አካትቼ በእነዚህ መረጃዎች ላይ ቆያለው ማለት ነው። እንግዲህ በፈረንጆቹ ማርች 18 የተቋረጠው ለሁለት ወራት ያህል ዘልቆ የነበረው የእስራኤልና የሐማስ የተኩስ አቁም ስምምነት ማርች 18 በፈረንጆቹ አቆጣጠር ከእስራኤል ከዚህ ስምምነት ከወጣች በኋላ ኦፊሻሊ ከወጣች በኋላ እና ይህንን ስምምነት ጥሳ በቀጥታ የአየር ድብደባ በጋዛ ላይ ካደረገችበት ጊዜ ጀምሮ እንግዲህ ባለፉት አስር ቀናት ማለት ነው በነዚህ ቀናት ውስጥ እስራኤል በአሁኑ ሰዓት ወደ 6 መቶ የሚጠጉ ፍልስጤማውያን ተገለዋል። እንግዲህ ምናልባት ወደ ኋላ ተመልሰን ሐማስ 2023 ቅምት 7 በፈረንጆች አቆጣጠር ማለት ነው የለኮሰው እሳት እስራኤል ላይ መጥተው ወረራ ጥቃት ማድረሱ ወደ 1200 የሚጠጉ ሰዎች ገሎ ወደ 250 የሚጠጉ ሰዎችን አግቶ ይዞ ከሄደ በኋላ አስራ ሰባት ወር ተቆጠዋል ማለት ነው በዚህ ጊዜ ውስጥ ከሀምሳ ሺህ በላይ ፍልስጤማውያን እንደሞቱ እንግዲህ ዘገባዎች ያሳያሉ ማለት ነው። እና እንግዲህ የአንዳንድ ቀበሌ ነዋሪ እንኳን ይህን ያለ ይሆን እና ከሀምሳ ሺህ በላይ ሰዎች በዚህ 17 ወራት አንድ ዓመት ከሰ ከአምስት ወር አካባቢ ባለ ጊዜ ውስጥ ተገለዋል ማለት ነው። ግን አሁን ጦርነቱ እንዲቆም የተለያየ ጥረት ሲደረግ ቆይቶ በሁለቱ በግብፅ በኳታርና በአሜሪካ አደራዳሪነት ወደ ተኩስ አቁም ስምምነት ከመጡ በኋላ ለሁለት ወራት ያህል ጥይት ድምፅ ሳይሰሙ አልፎ አልፎ ከሚሰማው ድምፅ የጥይት ድምፅ በስተቀር ጦርነቶች ሳይካሄዱ ሁለት ወር ያህል ቆይተው ነበረ። በዚህ መሀል ታጋቾች ልውውጥ፣ የእስረኞች ልውውጥ እንዲሁም የሞቱ ሰዎችን አስክሬን ወደ እስራኤል ምድር የመመለስ ስራዎች ተካሂደው ነበረ። በኋላ ግን ያው ከዚህ በፊት እንደዘገብኩላችሁ ሃማስ በከፍተኛ ደረጃ እነዚህን የእስራኤል ታጋቾች ለመልቀቅ በሚያደርገው ሥነሥርዓት ላይ በጣም በጣም በጣም በራሱን በጣም በከፍተኛ ደረጃ የማጋንን ከተማው ፈርሰዋል። ህዝቡ ፈልሰዋል። በጣም በብዙ አደጋ ውስጥ በብዙ ችግር ውስጥ ያለ ምንም አይነት ትምህርት ስራ የሌለበት ሀገር ቢኖር በአሁኑ ሰዓት በምድር ላይ ጋዛ ነው እና በዚህ ሁኔታ ውስጥ እያለ እንኳን ከእስራኤል ያገታቸውን ታጋቾች ለመልቀቅ የሚሰራቸው የተለያዩ ትዕይንቶች በእስራኤል ላይ ከፍተኛ ቁጣ ቀሰቀሱ ማለት ነው። በዚህ ደረጃ አግቶ የወሰዳቸውን ሰዎች አሳቆ አሸማቆ ህዝብ ሰብስቦ ነጋሪት እያስጎሰመ ሰርተፊኬት እየሰጠ እንዲህ አርጎ አዋርዶ ወደኛ መላኩ በከፍተኛ ደረጃ ለእስራኤል ያለው ንቀት ነው ያሳየው በሚል እስራኤል ሙሉ በሙሉ ከስምምነቱ ከተኩስ አቁም ስምምነቱ ወጣች ማለት ነው። እና እንግዲህ አስር ቀን ሆነው በነዚህ አስር ቀናት ውስጥ በከፍተኛ ደረጃ እስራኤል ለማቋረጥ ጋዛን አሁንም እየደበደበች ነው ያለችው። እንግዲህ በጥቂቱ ተስፋ ተደርጎበት የነበረው የተኩስ አቁም ስምምነት ወደ ቋሚ የተኩስ አቁም ስምምነት እንዲሸጋገር ሲጠበቅ በማን ላይ ፈርሶ ነበር። እንግዲህ እኔ ደጋግሜ ነገር ያቸዋለሁ ደጋግሜ ነገርኳቸው። ነገር ምንድን ነው? የመካከለኛው ምስራቅ ጉዳይ እንዲህ በዋዛ የሚበርድ አይደለም። ስለዚህ አስር ጊዜ ቢስማሙ አስር ጊዜ ያፈርሱታል። ለምን ወደ ፍፃሜ እየቸኮልን ነው። የፍፃሜ ዘመን ደግሞ የተቀበረ ፈንጂ ያለው መካከለኛው ምስራቅ ላይ ነው፣ እስራኤል ማለት ነው። ስለዚህ የእስራኤል ጉዳዩ ሰማይ አሁን እያንቀሳቀሰው ያለ ጉዳይ ስለሆነ በምድር ላይ በጣም በከፍተኛ ደረጃ የእስራኤል ነገር በከፍተኛ ደረጃ እየገነንን ያለበት ጊዜ ላይ ነው ያለ ነው። እዚህ መካከለኛው ምስራቅ ብለን ስንል በአጭር ቋንቋ እስራኤል ማለታችን ነው መካከለኛው ምስራቅ እስራኤል ብቻ አይደለም ያለችው ግን በዛ አካባቢ ያለው እምብርቱ የእግዚአብሔር ሀሳብ ማዕከል እስራኤልነት ማለት ነው። እግዚአብሔር ከእስራኤል ጋር ጉዳይ ስላለው ያላለቀ አጀንዳ ስላለው ቀጣይ ፕሮግራም ስላለው በቤተ ክርስቲያን እንኳን ያልተዋጀ ያልተዋጀ ሚንስ ያልተጠቀለለው ዓለም እግዚአብሔር እንደ መንግስት እንደ ምድራዊ ሕዝብ ከእስራኤል ጋር በሚጀምረው አዲስ አደራረግና አሰራር የምድር ስርዓት በሙሉ ተቀይሮ የእግዚአብሔር የጽርቅ መንግስት ምድርን በሙሉ የምትገዛ በዘመን እየመጣ ነው። ስለዚህ እግዚአብሔር ከእስራኤል ጋር ያለውን ነገር 1948 ግንቦት 14 እንደ ሀገር ከተመሰረተችበት ቀን ጀምሮ በኃይል ከእስራኤል ጋር እየሰራ ቆይቷል። አሁን ነገሮች ወደ ክላይማክስ፣ ወደ ፍፃሜ፣ ወደ መጨረሻ እየደረሱ ነው ያሉት ማለት ነው። ስለዚህ ለዛ ደግሞ እንግዲህ እስራኤል ብለን ስንል ከእግዚአብሔር ጋር ያላቸው ግንኙነት ነው። እሱም ያው እንደ ብሉ ኪዳን ህዝብ በመቅደሱ በኩል በመስዋዕቱ በኩል በክነቱ በኩል ያላቸው ኮኔክሽን ነው፣ ግንኙነት ነው። ስለዚህ እስራኤል ሶስተኛውን ቤተ መቅደስ ለመስራት በከፍተኛ ደረጃ ጉጉትም ተነሳሽነትም ዝግጅቱም አላት። እንግዲህ ደጋግመን እንደነገርናችሁ አምስት ቀይ ጊደሮች ከአሜሪካን ሀገር ቴክሳስ ግዛት መጥተው በእስራኤል ምድር ይገኛሉ። እነዚህ ጊደሮች ባልተሰዉበት ሁኔታ መቅደሱም ንዋይ ቅዱሳቱም አገልግሎቱም ሊጀመር አይችልም። ስለዚህ የመቅደሱ መሰራት በጣም በጣም ኢምፖርታንት ነው። ከመቅደሱ ጋር ደግሞ ተያይዞ መቅደሱ ሊሰራ ባልበት ቦታ ላይ በእስልምና ዓለም ሶስተኛ ቅዱስ ቦታ ተብሎ የሚጠራው አላቅሳ መስጊድ አለ ማለት ነው። ስለዚህ ሀማስ የመጀመሪያውን ክብሪት ሲለኩስ ወይም እስራኤል ላይ ጥቃት ሲፈጽም የአላቅሳ ማዕበል ወይም ጎርፍ ብሎ ነበረ ጥቃት የጀመረው። ይህ ማለት ጊደሮቹ ከመምጣታቸው ጋር ተያይዞ ጊደሮቹ ተሰዉ ማለት መቅደሱ ተሰራ ማለት ነው፣ ወይም መሰረተ ጣለ ማለት ነው። መሰረተ ጣለ ማለት ደግሞ የአላክሳ ሕልውና የመስጊዱ ሕልውና አደጋው ስለሚገባ ራሱን የአላክሳ ጠባቂ አድርጎ ሾሟል ሀማስ። ስለዚህ በዓለም ላይ ያሉ ሙስሊሞችን በሙሉ አስተባብሮ በእስራኤል ላይ ጅሃድ ለማስነሳት ነበረ እቅዱ። አልተሳካም። ራሱን ብቻ በላ አጠፋ ማለት ነው ጋዛ ለብዙ ዓመታት ተገንብታ ነበር። መጽሐፍ እንደሚለው ሶፎንያስ ላይ ሌሎችም ክፍሎች ላይ እንደሚለው ጋዛ በፍርስራሽ ክማሪ ተሞላች፣ ህዝቧም ፈለሰ ጭራሻውን። አሁን እንደውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋዛውያን ወደ ሌላ አካባቢ ቢዘዋወሩ ቢዘዋወሩ በቋሚነት ማለት ነው። በጊዜው ያነሳው በቋሚነት ቢዘዋወሩ እኔ ጋዛን በመካከለኛው ምስራቅ ትልቅ የሆነ የመዝናኛ ማዕከል፣ የቱሪስት ማዕከል አደርጋታለሁ ብለው ፕሮፖዛል አቀረቡ ማለት ነው። እዚህ ጋዛውያን አንዱ ግማሹ ወደ ግብፅ፣ ግማሾቹ ወደ ዮርዳኖስ፣ ሌሎቹ ደግሞ ወደ ሲና በረሃ እንዲሄዱና በቋሚነት መኖሪያ ተሰርቶላቸው በሰላም ኑሯቸው እንዲኖሩ ጋዛን እንዲለቁ እንዲረሱ የሚል ፕሮፖዛል አቀረቡ። ይህን ተከትለውም የአረቡ አለማት ጋዛውያን በፍጹም በፍጹም ጥንታዊ ሕዝቦች ናቸው። ፓለስቲኒያንስ ፍልስጤማውያን። ስለዚህ ስፍራቸውን አይለቁም። ይልቁንም የትራምፕን እቅድ አንቀበልም እኛ በመላው ዓለም ያለን አረቦች የሚያስፈልገውን ውጫወተን ጋዛ እንደገና እንገነባታለን በሚል ወደ 53 ቢሊዮን ዶላር ማሰባሰብ ቻሉ ማለት ነው። ነገር ግን ይህም ሆኖ የጋዛ ጉዳይ እንደገና እስራኤል ያቀረበችው አዲስ ፕሮፖዛል ነበር። የመጀመሪያውን ውድቅ ስታደርገው ሌላ አዲስ ፕሮፖዛል አቅርባ ነበር። ያ የሚጠይቀው ምንድን ነው? ሐማስ፣ በእጁ ያሉትን ታጋቾች በሙሉ ወደ 24 የሚጠጉ በህይወት ያሉ፣ ወደ 35 የሚጠጉ የሞቱ ሁሉንም እንዲመልስ የሚያስገድድ አዲስ ስምምነት አቅርባ ነበር። ያንን ሐማስ አልፈረምም ብሎ ስለነበረ ነው ድብደባ፣ የአየር ድብደባ የጀመረችው ማለት ነው እንግዲህ በዚህ መሀል ግብፅ ነገሩ እንደማይሆን እንደማይቀጥል የነሱ እቅድ እንደማይሳካ ስታቅ ግማሽ ሚሊዮን ወደ አምስት መቶ ሺህ የሚጠጉ ጋዛውያንን በግብፅ ለማስፈር ፈቃደኛ መሆኗን ግብፅ አሳውቃ ነበረ። በዮርዳኖስ በኩል እንግዲህ ዶናልድ ትራምፕ ባቀረቡት ቅድ መሰረት ዮርዳኖስ እስካሁን ድረስ ምንም አይነት መስማማቷን ያልገለጸችም፣ ነገር ግን ግብፅ ይህን ያል ሰዎችን ለማስጠለል በጊዜያዊነት ብላ ያለችው ለማስጠለል ቃል ገባች ማለት ነው። አሁን ደግሞ አዲስ ሰሞኑ የተፈጠረው ነገር ምንድ ነው? እንግዲህ በዚህ ሁሉ መከራ ውስጥ ወደ 50 ሺህ በላይ ፍልስጤማውያን ሲገደሉ በብዙ መቶ ሺዎች ሲቆስሉ አካላቸውን ሲያጡ ፍልስጤማውያን ከጋዝ ከሃማስ ጋር እንደቆሙ ከሃማስ ጋር እንዳሉ ይታሰብ ነበረ። ነገር ግን አሁን ድጋሜ ጦርነት ሲቀሰቀስና እስራኤል እንደገና የጋዛን ከተሞች መደብደብ ስትጀምር እንግዲህ ማክሰኛ ወደ ጀምረው በጣም ከባድ የሆነ ተቃውሞ በዛው በጋዛ ተነሷል ማለት ነው። በጋዛ የተነሳው ተቃውሞ ቀጥታ ጦርነት ይቁም ብቻ የሚል አይደለም። ሀገራችን ይገንባልን የሚል ብቻ አይደለም። ትምህርት ጀምርልን የሚል ብቻ አይደለም። ነገር ግን በቀጥታ ምናልባት ላለፉት ከሀያ ዓመታት በላይ ጋዛን ያለምንም ምርጫ ለብቻው ሲያስተዳድር የነበረውና ጋዛን በጥፍሮ ሰራርጎ ሲገዛ የነበረው ሃማስን ፊት ለፊት ወቶ በሺዎች የሚቆጠሩ ሰልፈኞች ወጥተው ሃማስ በቃ ማለት ጀምረዋል። ማለት ነው እንግዲህ ወደዚህ ወደዚህ ሰልፉ ከመምጣቴ አስቀድሜ ባለፈው እናስታውሳለን 2024 ላይ ፕሮ ሃማስ ፕሮቴስ ፕሮቴስት ወይም ደግሞ ሐማስን ለሐማስ ድጋፍ የመስጠት ሰልፎች፣ ተቃውሞ በአሜሪካ ምድር ከአሜሪካ ኮሎምቢያ ዩኒቨርሲቲ ጀምሮ በከፍተኛ ደረጃ ኦልሞስት በመላው አሜሪካ ዩኒቨርሲቲዎች ከዛ አልፎ ወደ ልዩ ልዩ ሀገራት ወደ ጀርመን፣ ሌሎችም ሀገሮች በሙሉ ተዛምቶ ነበር እንደውም በቅርቡ የአሜሪካ መንግስት ኮሎምቢያ ዩኒቨርሲቲን በከፍተኛ ደረጃ አንደኛ ያን ጸብ ወይም ደግሞ በከፍተኛ ደረጃ ተቃውሞ ሲያስተባብሩ የነበሩ ሰዎችን ቪዛቸውን ካንስል እስከማድረግ ድረስ እንዲሁም ደግሞ የኮሎምቢያ ዩኒቨርሲቲ የሚያገኘውን አመታዊ በጀት ከመቀነስ ድረስ በከፍተኛ ደረጃ እስከመቀነስ ድረስ የአሜሪካ መንግስት አሁን በዶናልድ ትራምፕ ደርሰዋል ማለት ነው ዞሮ ዞሮ እንግዲህ በዛ ደረጃ በመላው ዓለም ላይ ሃማስን የመደገፍ ከባድ የሆነ ሰላማዊ ሰልፎችና እንቅስቃሴው ብዙ ባለሀብቶች ተሳተፉበት እንቅስቃሴ ሲደረግ ነበር። ድንቅ ፍጻሜ ቴሌቪዥን፣ አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች ኢየሱስ በቶሎ ይመጣል። እንግዲህ በዚህ ሁኔታ ዓለም ሲያነቃነቅ የነበረው ሃማስ አሁን ግን እዛው ማኅፀኑ ላይ ጋዛ ላይ ከፍተኛ ተቃውሞ እየተሰማበት ነው ያለው ማለት ነው። ስለዚህ ከማክሰኞ ጀምሮ ልዩ ልዩ መፈክሮችን የሚያሰሙ አንደኛ ሃማስ ታጋቾች እንዲለቅ ጦርነት ሰለቸን፣ ጦርነት በቃን የሚሉ ያለም ሕዝብ ድምፃችን ይሰማልን የሚሉ በጣም ከፍተኛ ሀማስን ፊትለፊት የመቃወም ቤት ላሂያ ከምትባለው ከተማ ጀምሮ ተቃውሞዎች በከፍተኛ ደረጃ በሀማስ ላይ የተቀሰቀሰው ነው ያሉት ማለት ነው። ስለዚህ የሀማስን አገዛዝ እንቃወማለን፣ ሀማስ በቃ፣ ሀማስ ልቀቅ፣ ሀማስ ውጣ የሚሉ ግልጽ የሆኑ መፈክሮች እንግዲህ ነሶች እርግጠኛ ነኝ ታጣቂው ሃማስ ላይ እንደዚህ ያለ የድፍረት ነገር ሲናገሩ በህይወታቸው ላይ ፈርደው እንደሆነ ግልጽ ነው እና በዚህ ደረጃ በከፍተኛ ደረጃ ተቃውሞ መሰማት ላይ ነው የሚገኙት ማለት ነው። እንግዲህ አሁን በአገር ቤት ያጋጠመው ትልቅ ተቃውሞ ለሃማስ በጣም ከፍተኛ አደጋ ሆኗል ማለት ነው። ይህን አምባገነናዊ አገዛዝ በፍጹም በፍጹም አንድ ታግስም የሚል መፈክር እያሰሙ ነው ያሉት። እንግዲህ ይሄ ወዴት ነው የሚሄደው የሚለውን በቀጣይ ምናየው ነው። ነገር ግን በእስራኤል በኩል እዲያውኑ ምላሽ ተሰጥቷል ማለት ነው። ምላሹ የእስራኤል መከላከያ ሚኒስትር እስራኤል ካትስ ምን ብለዋል? ታጋቾች መለቃቸውና ሐማስ ደግሞ ሙሉ በሙሉ ከስልጣን መልቀቁ ብቸኛ ጦርነት ማቆሚያ መንገድ ነው ብለው አበረታተዋቸዋል ማለት ነው። እንግዲህ የመጀመሪያው ዜና ይሄ ነው። ሐማስ በምን ሁኔታ የነገር ነገር ያልፈዋል ጋዛውያን ስለተነሱበት፣ ጋዛውያን ብቻ አይደሉም፣ በመሰረቱ አሜሪካና እስራኤልም ብቻ አይደሉም። በጣም ብዙ ሀገራት ሐማስ ስልጣን እንዲለቅና ጋዛውያኑ ተረጋግተው መኖር እንዲችሉ ከፍተኛ ጉትጎታ ግፊት ሐማስ ላይ እያሳደሩ ነው ያሉትና ሐማስ የነገር ተቀብሎ ስልጣን ለቆ ህዝብ ጋር ተቀላቅሎ ሌላ ሌላ ሲቪል የሆነ መንግስት ተመርጦ ጋዛን ይመራል ወይ ጋዛን እንደገና ማንሰራ ትችላለች የሚለው ነገር ወደፊት አብረን የምናየው ነው ማለት ነው። እንዲሁም በሐማስ ደጋፊዎችና በሐማስን በሚቃወሙ ሰልፈኞች መሀል ግጭት መነሳቱ ተዘግቧል ማለት ነው። ወደ ሁለተኛው መረጃ ያሳልፍ እንግዲህ የጎግማጎግ ቀንደኛ ተዋና የምትሆነው ኢራን ለዘመናት የገነባችውን የመሬት የውስጥ ለውስጥ የሚሳኤል ከተማ አስጎብኝታለች ማለት ነው። ስለዚህ ኢራን የመጨረሻ ዝግጅቷን እንዳጠናቀቀች ተናግራለች ምናልባት በተደጋጋሚ ከአንድም ሁለት ጊዜ በኢራን የተነሱ የመሬት መንቀጥቀጦች ኢራን የኒውክሊየር ሙከራ እንዳደረገች እንደተገመተ ሁሉ፣ አሁን ግን ኢራን ራሷ በይፋ ይህንን የመሬት ውስጥ ለውስጥ የሚሳኤል ከተማ ወይም ደግሞ ሚሳኤል ሲቲ አስጎብኝታለች፣ አሳውቃለች ለዓለም ማለት ነው። በዚህ ሚሳኤል ከተማ ውስጥ እጅግ በሺዎች የሚቆጠሩ ሮኬቶች በጣም ዘመናዊ ቴክኖሎጂን የተራቀቀ ቴክኖሎጂን የለበሱ ሚሳኤሎች እና እጅግ በጣም ብዙ የተለያዩ ዘመናዊ ጦር መሳሪያዎች ተከማችተውበት ነው ያሉት ማለት ነው። እና እነዚህ ይሄ የሚሳኤል ከተማ ተብሎ የጠራው ስፍራ ደሴቶች ስር ነው የተገነባው፣ ማለት ተቆፍረው የተገነባው ማለት ነው። በጣም ዘመናዊ ዋሻ ነው። እዛ ውስጥ ነው ሚሳኤሎቿን እንትን ያደረገችው ኢራን ማለት ነው። እንግዲህ ኢራን በአሜሪካ የጦር ቤዝ የአሜሪካ የጦር ቤዞች ያሉባቸው ዋናውና ቦታዎች ላይ እንዲሁም ደግሞ የመርከብ ዋና ዋና የመርከብ መስመሮች የሚባሉ ቦታዎች አቅራቢያ የሚገኙ ደሴቶች ላይ ነው እነዚህን የጦር የሚሳይል ሲቲዎች የገነባችው ማለት ነው። ምናልባት ደሴቶቹ ከላይ ስለሆኑ አንደርግራውንድ ስለሆኑ ለመምታትን በጣም በጣም አስቸጋሪ ነው ማለት ነው። እንግዲህ ኢራን እነዚህ የተራቀቁ ሚሳይሎች ያሳየችው ከአሜሪካና እስራኤል ከፍተኛ ውጥረት ወይም ግፊት ወይም ጫና እየደረሰባት ባለበት በዚህ ወቅት ነው። አሜሪካና እስራኤል አሜሪካን እመታለሁ ትላለች። ከሁሉ በላይ ደግሞ አሜሪካ በከፍተኛ ደረጃ ከእስራኤል ጋራ ከኢራን ጋር ከፍተኛ ሰጥ አገባ ውስጥ የገባችበት ጊዜ ነው። ዶናልድ ትራምፕ ከዚህ በፊትም ኢራን ላይ በመጀመሪያ ምርጫቸው ጊዜ ላይ ከባድ የሆነ ጫና አሳድረው ኢራን ኦልሞስት አቅመ ቢስ አድርገዋት ነበረ። በብዙ ማዕቀብ ውስጥ እንድታልፍ አድርገው ነበረ። ከዛ በኋላ ግን ያው በዲሞክራቶቹ አማካኝነት እንደገና ኢራን በጣም አንሰራርታ ወደ 67 የሚጠጉ ታጣቂዎችን እስራኤል ላይ አዝምታ የማይቋረጥ ጦርነት ነበረ። አሁን ግን ዶናልድ ትራምፕ አንደኛ ኢራን በከፍተኛ ደረጃ የምትጠረጠርበትን ወይም ደግሞ ኦልሞስት ጨርሰዋለች የሚባለውን ታጥቀዋለች የሚባለውን የኒኩሌር ጉዳይ አስመልክቶ ለድርድር ወይም ለውይይት ግብዣ አቅርበው ነበረ። ኢራን ይህንን በይፋ አልተቀበለችም ማለት ነው። አልተቀበለችም ማለት ነው። ስለዚህ ዶናልድ ትራምፕ ለኢራን ከፍተኛ ማስጠንቀቂያ ሰጥተዋል። እንዲሁም ደግሞ የየመን ሁቲ ኢራን የምታስታጥቀው የመን የሚገኘው ታጣቂ ቡድን ሁቲ ማለት ነው፣ በቀይ ባህር ላይ ባሉ የንግድ መርከቦች ላይ እንዲሁም በአሜሪካ ጦር መርከቦች ላይ ከፍተኛ አደጋ እያደረሰ ነው በሚል አሜሪካ ሁለት ሶስቴ ተመላልሳ በአጭር ጊዜ ውስጥ ሰሞኑን ስደበደብ ነው የመንን የቆየችው ማለት ነው። እና ሁቲን ማስታጠቅ እስካላቆመች ድረስና አንደኛ ሁለተኛ ደግሞ ራሷ ኢራን የኒውክሌር ፕሮግራሟን እስካላጠፈች ድረስ ኢራን ከባድ ቅጣት ይጠብቃታል በሚል ዶናልድ ትራምፕ በቀነ ቀጠሮ ለኢራን የሰጡት ዛቻ ማስፈራሪያ ነበረ። ኢራን ግን ይህን ከሰማች በኋላ አልተበገረችም። አሜሪካ የመጣችውን ታምጣ ዝግጁ ነው ያለችው ማለት ነው። እንግዲህ በባህረ ሰላጤ አካባቢ የሚገኙ ሶስት ደሴቶች ስር እነዚህ ሚሳይሎች ቀብራቸዋለች ማለት ነው። ኢራን ይህ ማለት በቀጥታ በአጭር ጊዜ ወይም በቅርበት ነው። ለቀይ ባህር በጣም ቅርብ ናት። ስለዚህ የጦር ቤዞችንም ይሁን ደግሞ ሌሎችም ለማግኘት የንግድም ይሁን የጦር መርከቦች ለማግኘት እነዚህ ደሴቶች በጣም ቅርብ ናቸው። ኦልሬዲ በቀባር ዙሪያ ያሉ ናቸው ማለት ነው እና በዚህ ምክንያት ኢራን በጣም ከፍተኛ የሆነ ስጋት ሆና መታለች ማለት ነው። አሁን በጣም ከፍተኛ ስጋት። እንግዲህ ወገኖች፣ አሁን ይህን ስናወራ የጦር ዘገባ ሳይሆን የጎግ ማጎግ ሰልፍ ምን ያህል እንደቀረበ ሁላችን እንድናቅ ነው ማለት ነው። እንግዲህ የኢራን አብዮታዊ ዘብ ሚሳይሎቻችን ኃላፊ ሚሳይሎቻችን የጠላትን የጦር ቤዝ እና የትኛውንም የመርከቦች እንቅስቃሴ በደቂቃዎች ውስጥ ማደባየት ይችላሉ ነው ያሉት። ስለዚህ አታመልጦም ነው የጦር ቤዞቻችሁ በእኛ ቁጥጥር ውስጥ ነው ያሉት። የመርከብ እንቅስቃሴዎቻችሁ በሙሉ በእኛ ቁጥጥር ውስጥ ነው ያሉት ነው ያሉት። የኢራን አብዮታዊ ዘብ ማለት ነው ኃላፊ ሶ እንዲሁም ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ምን አሉ? የትኛውም ሀገር ኢራንን ለመድፈር እንዳይሞክር እንዳይሞክር ዝግጅቱን ጨርሰናል። ጦርነት አልቋል። ጦርነት ዝግጅቱን ጨርሰናል። አሜሪካ በአላት የስለላ መረብ አማካኝነት ኢራን መሰራቸው ነገሮች በብዛት ታውቃቸዋለች። ከዚህ አንጻር ነው ዶናልድ ትራምፕ ስጋታቸውን በከፍተኛ ደረጃ ሲገልጹ የቆዩት ማለት ነው። ስለዚህ ኢራን ኦልሬዲ ለጎግ ማጎግ ሰልፍ ዝግጁ መሆኗን ጨርሳለች፣ አጠናቃለች። ይህን እያሳወቀች ነው ያለችው። እንዲሁም ደግሞ ራሻ ከበቂ በላይ ዝግጁ ናት። እንግዲህ የኢራን ማስጠንቀቂያ ለአሜሪካም ይሁን ለእስራኤል ወይም ሌሎች ለኢራን ጠላት ተብሎ ለሚታሰቡ ሀገሮች ኢራን ይህን ማስጠንቀቂያ አይሰጠችው። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ በከፍተኛ ደረጃ እየተጠጉ ነው ያሉት ማለት ነው በከፍተኛ ደረጃ እየጠጉ ነው ያሉት ማለት ነው። እና ቀይ ባህር ምናልባት የሚያስፈራ ድባብ ውስጥ ነው ያለው ማለት ነው በአሁኑ ሰዓት። እዚህ ዶናልድ ትራምፕ ኢራን የኒውክሌር ልማቷን እንድታቆም ንግግር ለመጀመሪያ ያቀረቡትን ቅድመ ሁኔታ አልተቀበለችም፣ ወይም ሙሉ ሙሉ ውድቅ አድርጋለች ስለዚህ ኢራን ከፍተኛ ቅጣት ይጠብቃታል፣ በሚል የሰጡት ማስጠንቀቂያ አለ። ያን ተከትለው እንግዲህ በኢራንና እስራኤል ብቻ ሳይሆን በኢራንና በአሜሪካ መካከል ምን ሊከሰት ይችላል የሚለውን ነገር ምንም ጥያቄ የለውም መገመት እንችላለን። የጎግ ማጎግ ሰልፍ አፍንጫችን ስር ያለው ወገኖች ምክንያቱም በራሽያና በዩክሬን መካከልም ዶናልድ ትራምፕ አመጣዋለሁ ያሉትን ሰላም እንዲህ በዋዛ በቀላሉ ሊያመጡት አልቻሉም። በሌላ አነጋገር ራሽያ ማትበገርበት ደረጃ ደርሳለች። ከራሻ ቀጥሎ በስቅል 38 እና 39 ላይ የጠቀሰችው ሁለተኛዋ የጎግ ማጎግ ሰልፍ መሪ የቀድሞዋ ፔርዣ ወይም ደግሞ የአሁኗ ኢራን ናት ማለት ነው። ከዚህ ኢራንም በዚህ ደረጃ ደሴቶችን ፈልፍላ ደሴቶችን ቆፍራ ደሴቶች ስር እጅግ በጣም ዘመናዊ የሆኑ የሚሳኤል ከተሞችን ገንብቻለሁ እወቁልኝ ብላለች ማለት ነው። ከዚህ እነዚህ ሁለት ሀገሮች ዋነኛ መሪዎች ናቸው። ምናልባት እንግዲህ በሦስተኛ ደረጃ የተቀመጠችው ሀገራችን ኢትዮጵያ ናት። ኢትዮጵያ ለጎግ ማጎግ ሰልፍ ምናልባት ድንገት ጠልፋ የምትገባበት ነው ይመስለኝ። ድንገት ጠልፋ የምትገባበት ነው ይመስለኝ ኦፍኮርስ ወደዛ አልትሄድ የምትችልበት አቅጣጫ ፍንጮች እንዳሉ የሚያሳዩ ነገሮች ቢኖሩም፣ ነገር ግን እንደዛ አይነት ዝግጅቶች አሏት ብዬ አላስ ወይም በአቅም ደረጃ ቢሆን ማለት ነው። ነገር ግን የአረቡ ዓለም ኢትዮጵያ ላይ በሚያመጣው ተጽዕኖ ኢትዮጵያ ወደዛ ትገባ የምትችልበት እድል ሊኖሩ ይችላል ብዬ አስባለሁኝ። ዞሮ ዞሮ በከፍተኛ ደረጃ የጎግ ማጎግ ሰልፍ በጣም በሚያስፈራና በሚያስደነግጥ ሁኔታ ጫፍ ላይ ደርሶ ነው ያለው። እስኪል 38ና 39 ሊፈጸም ነው ያለው። ግብጽ በዚህ በኩል ከእስራኤል ጋር ጦርነት ለመቅጠም ጦሯን ወደ ሲና በከፍተኛ ደረጃ አስጠግታ እስራኤል መጣሁልሽ ያለች ነው ያለችው። ምክንያቱም ከጎግ ማጎግ ሰልፍ አስቀድሞ የደቡብ መንግስት ሰልፍ ጦርነት አለ። የደቡብ መንግስት ጦርነት ነው፣ የግብጽ ጦርነት ነው፣ ግብጽ ከእስራኤል ጋር የሚገጥመው ጦርነት ነው። ከዛ በኋላ ነው እንግዲህ ጎግ ይመጣና ግብፅን እየመታ እስከ ካይሮ ድረስ ይዟት የሚገባው እስራኤልን እንደ ጎርፍ ጠርጎ ይዞ የሚሄደው የጎግ ማጎግ ሰልፍ ቀጥሎ ነው ወገኖች። እንግዲህ እንደ እግዚአብሔር ቃል ትንቢታዊ ሰሌዳ አማካኝነት ቤተክርስቲያን ከመነጠቁ አስቀድሞ የሚኖረው አንድ በጣም ትልቅ አስፈሪ ጦርነት የጎግ ማጎግ ጦርነት ነው። ያን ጦርነት ምናልባት በአይናችን ላይሆን እንችላለን። ያ ጦርነት በቅርብ ሊሆን የሚችል ከሆነ፣ አሁን ብዙ ፍንጮች እንደሚያሳዩን በቅርብ ሊፈጸም የሚችል ከሆነ፣ ሁላችሁም ላይሆን የሚችለው ጦርነት ነው የጎግ ማጎግ ሰልፍ። ከዛ በኋላ የቤተሰብ ምጥቃት የሚሆነው ከዛ በኋላ የሰባቱ ዓመት መከራ ነው የሚጀምረው። ከዛ በኋላ መጨረሻው አርማጌዶን ነው። አርማጌዶን ላይ ክርስቶስ ይመጣል። ሺህ ዓመት መንግስት ይሆናል። ቀጥሎ ማለት ነው። ከዚህ በኋላ ያሉት ትንቢታዊ ቀጠሮዎች ይህን የሚመስሉ ናቸው። እንግዲህ ወገኖቼ ዓለም በዚህ ሁኔታ ራሱን በከፍተኛ ደረጃ እያስታጠቀ ነው። ያሉ ያልታጠቅነው እኛ ነን። ያልተዘጋጀነው እኛ ነን። ለጌታ ቀን ያልተዘጋጀነው ለማይቀረው መንፈሳዊ ብርቱ ውጊያ ያልተዘጋጀነው እኛ ነን። እውነት ለመናገር ክርስትና ላይ ስደት ቢነሳ መከራ ቢነሳ ማን ይቆማል? ማን ታጥቋል? ማን ተዘጋጅቷል? እርስ በርስ መግባባት፣ መቀራረብ፣ መስማማት አልተቻለም። ስለዚህ ወገኖች አሁን የምላችሁ ነገር ምንድን ነው? በጌታ በኢየሱስ ክርስቶስ ያላመናችሁና መዳንችሁን ያልተቀበላችሁ ወገኖች፣ ይህን መረጃ የምትቀበሉ ወገኖች የዘመን መጨረሻ ላይ ያለው የዘመን ሙጣጭ ላይ ያለ ነው እና እባካችሁ ለታመነ ጌታ ነፍሳችሁን አደራ ስጡ። ጌታ ኢየሱስ ብቻ የመዳኛ መንገድ ስለሆነ በእርሱ በማመን መዳናችሁን ፈጽሙ። ያመንና መዳን የተቀበልን ሰዎች ደግሞ በእርግጠኛነት ሰዎች በጣም ብዙዎች መዳን እንዲችሉ የመዳን ወንጌል የጸጋው ወንጌል ይዘል ጊዜው አሁን ነው ማለት ነው። ይህን ነው ማሳስባችሁ። ይሄ ሁል ጊዜ የመልእክታችን መደምደሚያ ነው። ምክንያቱም ይህንን ዘመን የማዋጀት አላማው፣ የጌታን ቀን መምጣት መዋጀት አላማው፣ ዘመን መመርመር አላማው ትውልድ ለማዳን ነው። የሚድኑት እንዲበዙ የሚጠፉት እንዲያንሱ ነው። ጸጋ ከሁላችን ጋር ይሆን። ተባረኩ። ይህ ለምጽአቱ ድምፅ ነኝ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላ ጋራ ኑሮ እንደገና ካምላ ጋራ ኑሮ እንደገና የሞት እንድልይ እንሻገርና እንራመዳለን ለኑሮ እንደገና። አሁኑ መንደር መንግስተ ሰማይ ግቡ እያጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ